በዕለት ተዕለት ኑሯችን ውስጥ ለራሳችን የምንነግረው ደግሞም በትውልድ አእምሮ ውስጥ የምንገነባው ትርክት የማንነታችን እርሾ የሰውነታችን ጥንስስ ነው። ጠቅላይ ሚኒስትር አብይ አህመድ በሰጡት ማብራሪያ እንዳሉት ግለሰብና ማህበረሰብ የሚሰራበት መሠረታዊው የስሪት ምሰሶ የሆነው ትርክት በአሉታዊ መንገድ ሲሆን ስብራቱ ሰፊ ነው። የአንተ ዘር አንደኛ ነው፣ የሱ ዘር አይረባም፣ የአንተ እምነት እንደዚህ ነው፣ የሱ እምነት አይረባም፣ የአንተ ትምህርት ዘርፍ አይረባም፣ የሱ እንደዚህ ነው የሚባለው አማርኛ በጥፊ እንደ መምታት በቦክስ እንደ መምታት በጥይት እንደ መምታት ስለማይታይ ነው እንጂ ውስጣችን እያደቀቀ የሚሄድ ነገር ነው፣ አድቃቂ ነው። ይሄ በብሔሩ ባያስብ በራሱ የማይተማመን በርካታ ሰው ፈጥሯል። በሃይማኖቱ ባይመካ እና በሃይማኖቱ ሰው ባይሳደብ በራሱ ሙሉእነት የማይተማመን እና ከማድረግ ይልቅ በመታዘብ የሚያሳልፍ ሰው ፈጥሯል። ስብራቱ በጣም ሰፊ ነው። በትምህርት ስርዓቱ መታየት አለበት። በሚዲያው መታየት አለበት። በእምነት ተቋማት ስብከት መታየት አለበት። በእያንዳንዱ ቀን የሚዘራው ስብከት ራሱ ኤነርጂ ፕሮቫይድ የሚያደርግ ነው ወይስ ያን የሚያሳጣው መታየት አለበት። ቤተሰብ ቤት ውስጥ የሚያወራው ወሬ መታየት አለበት። ጓደኞች አብረው ሲውሉ የሚያደርጉት ነገር መታየት አለበት። እነዚህ ሁሉ ጉዳዮች ተሰናስለው ነው እንግዲህ እንደ ሀገር ያለን የተስተካከለ ትርክት ቢፈጥሩት እንደ ሀገር የተስተካከለ ትርክት ለመፍጠር ከቤተሰብ እስከ ሀገር የሚነገሩ የሚወሩ ሁሉ ወሳኝነት አላቸው። የምናውቀውን እውነት የሚያስጥል የድግግሞሽ ውሸት ሲፈጠር የእኛን ቁመና፣ አቋም፣ ቦታና ሁኔታ በመቀየር ግለሰብንና ማህበረሰብን እጅጉን ሊጎዳ የሚችል በመሆኑ ጥንቃቄ ያሻዋል። በኢትዮጵያ ተጨባጭ ሁኔታ ንቅል ልሂቃን ከፋፋይ የሆነ ትርክት እያሰረጹ ትውልድ በትውልድ ላይ ሰው በሰው ላይ ዜጋ በዜጋ ላይ ተባብሮ ልማትን ብልጽግናን እንዳያመጣ እርስ በርስ እንዲጠራጠር እንዲጠፋፋ መንገድ እየከፈቱ ነው። እነሱ የዜሩ ድምር ጫወታቸውን በሕዝብ ላይ ሲያደርጉት ያን የሚገዛ ሰው ደግሞ እየተበራከተ ሲሄድ እርስ በርሳችን ሊያጠፋፋን ይችላል። ለዚህ ነው ልጆቻችን ላይ ከመሰረቱ ከትምህርት ጀምሮ ከታችኛው ጀምሮ ልንሰራባቸው ይገባል። ሚዲያዎቻችን፣ ድራማዎቻችን ፊልሞቻችን ፕሮጀክት የሚያደርጉት መሰብሰብን አንድነትን አብሮነትን መሆን አለበት። ያ ካልሆነ ጥፋት ያመጣል። ምንለው ሉዓላዊነቷ የተከበረ የገዘፈች ኢትዮጵያን ለመፍጠር አገራዊ የወል ትርክት መገንባት የዛሬ ዘመን ትውልድ እጅ ላይ የወደቀ እጣ ሆኗል። ብዙ ሀገራት የፖለቲካ ልዩነት አለ። ብዙ ሀገራት በብሔራዊ ጥቅም ጉዳይ ግን ሲያወላዱ አይታይ። ብዙ ሀገራት ብሔር፣ ቋንቋ፣ እምነት ልዩነቶች አሉ እንደኛ ግን አንገብጋቢ ጉዳይ ሆኖ የሁሉ ነገር ትኩረትና መነሾም መዳረሻም እሱ ብቻ ግን አይሆንም። ያለ መግራት ትርክት ያስፈልጋል። ትርክቱ ደግሞ የሚሰበስበን፣ የሚያስማማን፣ የሚያቀራርበን፣ ከልመና የሚያወጣን፣ ከድህነት የሚያወጣን፣ ከችግር የሚያወጣን፣ ተቋም እንድንገነባ የሚያደርገን፣ እኔ ከአንቺ ጋር አንቺ ከሱ ጋር እሱ ከእሷ ጋር ለመኖር የሚያስችል አውድ የሚፈጥር የተሳሳተ መረጃ የተሳሳሰ ወሬ ሆኖ ከሚከፋፍለን መልካሙን ነገር ዘርተን መልካም ትውልድ መፍጠር አለብን የሚል እሳቤ ነው ያለው። ኢትዮጵያ ገዝፋ ጸንታ ለልጆቻችን ማሸጋገር እንድንችል ቀናነት ያለበት ብሔራዊ ጥቅምን መሠረት ያደረገ የጋራ አብሮነትን ታሳቢ ያደረገ ልዩነታችን ያልደፈጠጠ ያንም ያከበረ የትርክት ስርዓት መከተል ያስፈልጋል።